ሰላም፣ ጤና ይስጥልኝ። ተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላም ጣይ ድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ምሽት ይመጥናቸዋል ያልኳቸውን አንዳንድ መረጃዎችን አብረን እያነሳን ለተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። እናንተም መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያሉ ናችሁ፣ ቤተሰብ እንድትሆኑ በሱፐር ቻት እና በሱፐር ስቲከርም ፕሮግራሙን ለመደገፍ የምትፈልጉ እንድትደግፉ በአክብሮት እየጠየቅኩኝ፣ ቀጥታ ወደ መረጃዎች የማልፋለው መረጃን የማስቀድምላችሁ። እንደሚታወቀው በአማራ ክልል ጋብ ብሎ የነበረው በተለያዩ ቦታዎች በተለያዩ ግንባሮች ውጊያዎች እየተደረጉ ይገኛሉ። በተለይ አሁን የደፈጣ ጥቃትና የሰርጎ በመግባት ጥቃትን ፈጽሞ መውጣት እንዲሁም ወደ ከተማ ውስጥ ገብቶ እርምጃን ወስዶ የመውጣት ስራ በብዛት እየተሰራበት ያለው ቀጠና የጎንደር ቀጠና ነው። የጎንደር ቀጠና ነው። ይሄ የጎንደር ቀጠና መጠነ ሰፊ የሆነ ጥቃት እየደረሰባቸው ይገኛሉ። አብዛኛው አካባቢዎች የገጠር አካባቢዎች ወደ ፋኖ ቀጠና ከበባ እናደርጋለን በማለት በመካነዝ የታገዘ ወደ ቀበሌዎች የመግባት ስራን ሰርቶ ነበር፣ የአገዛዙ ሰራዊት። ይሄ ወደ ቀበሌዎች የገባው የአገዛዙ ሰራዊት ፋኖቹ ምንድን ነው የሚያደርጉት እነሱ ወደ ገጠር ሲወጡ፣ ፋኖቹ ከተማ ውስጥ ሰርጎ የመግባትና የኋላ ደጀንን መጥተው የመውጣት ስራዎችን እየሰሩ ተስቦ እንዲመለስ የማድረግ ስራ በመስራት የማበሳጨት ስራዎችን ነው እንግዲህ እየሰሩ የሚገኙት። ይሄ እንግዲህ ከአንድ ጉሬላ ተዋጊ ከአንድ ሽምቅ ተዋጊና ከአንድ የሰርጎ ገብ አጥቂ የሚጠበቅ የውጊያ ስልት ነው። ፋኖቹ በተማሪ በሰለጠነ መንገድ ይህንን የውጊያ ስልት እየተጠቀሙ ይገኛሉ። ይህንን የውጊያ ስልት በየትኛውም ቦታ በኢትዮጵያ ታሪክ ይሁን በዓለም በየትኛውም ቦታ አቅማቸውን እያደራጁ ከፍተኛ ሀይል በመካናይዝድ የታገዘ ሀይል በአየር የታገዘ ሀይልን የመበተንና የማበሳጨትና የኋላ ደጀንን የመምታትና ተረጋግቶ እንዳይዋጋ የማድረግ ስራዎች ቀደም ሲል የትጥቅ ትግል ላይ ተሳትፎ የነበሩት ሕወሓትንም ጨምሮ ሻዕቢያንም ጨምሮ በእንደዚሁ አይነት የትጥቅ ትግል ውስጥ አልፎ ነው ለውጤት የበቁ ማለት ነው። ስለዚህ አሁን በአማራ ክልል ላይ የሚደረጉ አንዳንድ ውጊያዎች የማማማረክ የመማረክ ቦታዎችን የመያዝ ቦታዎችን የመልቀቅ ወዘተ ይስተዋላሉ። ይሄ ነገር ሊደንቀን አይገባም። ይሄ ነገር ሊደንቀን አይገባም። በሁለት ዓመት የጦርነት ታሪክ ውስጥ የተማረኩት ያገዛዙ ወታደሮች ቁጥር የትየለሌ ሆኖ እያለ ዓላማ ቢስ የሆኑ ሁለት ፋኖዎች ባግራውንዳቸው እንኳን ፋኖ መሆናቸው በትክክል ያልተረጋገጠ ጥሩር የውት ዓለም ጥሩ ወታደራዊ ሳይንስ ጥሩ ስነምግባር ጥሩ የአማራ ሕዝብ ፍቅር አላቸው ወይስ የላቸውም ተብሎ ባልተገመገመበት ኃላፊ ነው ተብሎ ብቻ ኃላፊ የምትሏ ስም ስለተለጠፈችባቸው የፋኑ ኃላፊዎች እጅ ሰጡ በማለት ዘጠና ዘጠኝ ፐርሰንት ፋኖ ሲያደርጋቸው የነበረውን ተጋድሎና ሲማርካቸው የነበረውን ምርኮዎችን በሁለት ፋኖዎች ድሌት የማድረግ ሁኔታዎች ይታያሉ። እኔ ከጥላት አቅጣጫ እንደዚህ አይነት ፕሮፓጋንዳዎች ለምን ተሰሙ ብዬ አልናገርም። እኔ ታሪኩን ስለማቅ የጦርነት ሂደቱንም ስለማቅ ጦርነት ምን እንደሆነም ስለማቅ ቦታ መያዝ፣ ቦታ መልቀቅ፣ ከተማን መቆጣጠር፣ ከተማን መልቀቅ፣ መሞትና መግደል፣ መማረክና መማረክንም ጠንቅቄ በደንብ አድርጌ ስለማውቆ ምንም አይመስለኝም ነበር። ምናልባት ለአድማጭ ተመልካቾቼ የኔን ፕሮግራም የምትከታተሉት ይሄ ነገር እንዴት ይደንቃቸዋል ሊደንቃቸው አይችል ጦርነቱ እየቆየ እየዋለ እያደረ በመጣ ቁጥር እየተጣራ ስራ ነው እየተሰራ ያለው። ገና ብዙ እጅ ሰጠን የሚሉ ፋኖችን ልታዩ ትችላላችሁ። ጎፈሬ ያበጥሮ መሰራ ትከሻ ላይ አድርጎ የወጣ ሁሉ ፋኖ እንዳልሆነ መረጋገጫ የሚሆንላችሁ በዚህ ሆኖ ማለት ነው። ብዙ ፋኖ ነን የሚሉት በፋኖ ስም የሚነግዱትና በፋኖ ስም ታርጋ የተለጠፈላቸው እጅ ሰጥቶ የሚባሉ ነገር ትሰማላችሁ። ሊደንቃችሁ አይገባም። የአማራ ህዝብ ትግል በሁለትና በሶስት ሰው ላይ ብቻ አይደለም የተጫነው። ጎበዝ ምን ሆናችኋል? እነሱ መስፈርትና ጥያቄ ነው ብሎ ያቀረቡት፣ ደግሞ የአማራ የማንነት ጥያቄ የሚነሳባቸውን ቦታዎችን አሳልፎ በመስጠት የአማራ ህዝብ ጥያቄ አይመለስም። ውሸታሞች ናቸው። በጥቅም ተጣለ፣ እንዲህ እናደርግላቸዋለን፣ እንዲህ እንውድላቸዋለን። አንድ ይሄ ነው። ሁለት ጦርነቱን ፈርቶ ነው የፈራ ይመለስ የሚል ከፋኖች ውስጥ እንዲህ አይነት ማፈክር ነበር። ከዚህ በፊት ትክክለኛና ቁርጠኛና ቆራጥ የሆነው ፋኖ መስዋዕትነትን ለመክፈል ቆርጦና ወስኖ በራሱ ተማምኖ በኮንፊደንስ ግንባር ገብቷል። ወስኖና በኮንፊደንስ ግንባር የገባ ሁሉ ደግሞ ይሞታል ማለት አይደለም። ድልን ያደርጋል፣ ድልን ይቀዳጃል፣ ያሸንፋል። እነዚህ ማሸነፍ የማይችሉ የማሸነፍ ህሳቤ በውስጣቸው ያለለ በፊትም ጦርነቱ እንደው ዝም ብሎ ሆየ ሆዬ መስሏቸው የገቡ በሆነ አጋጣሚ ብቻ በሰፈር ልጆች ሆየ ሆዬ ተብሎ መሪነ ተብሎ ስለተለጠፈላቸው የፋኖ መሪ እጅ ሰጠ ተብሎ የሚደረገው ፕሮፓጋንዳ ከአእምሯቸው ውስጥ ሊወጣ ያስፈልጋል። እነዚህ ሁለት ፋኖዎች ያን ሁሉ በመቶ ሺህ የሚቆጠረውን መከላከያ የተማረከው ወደ ደቡብ የገባ ወደ ኦሮሚያ ክልል የተመለሰው የተለያዩ ሀገራት የተለያዩ ክፍለ ሀገር ፋኖ ሎጂስቲክ እና ፋይናንስ አመቻችተው የሸኛቸው ይታካሉ ወይ ነው የእኛ የኛ በሚሆንበት ጊዜ የሚደምቅበት እና የሚገንበት፣ የነሱ የነሱ በሚሆንበት ጊዜ ሚዲያ ላይ የማይወጣ ያ ሁሉ መከላከያ ለምንድ ነው ያለጠፉ? ለምንድን ነው ያልተለጠፈው? በሚዲያ ለምን አልለጠፉም? ትክክለኛ ስራ እንሰራለን ካሉ እስካሁን እንግዲህ፣ በጣም ይገርማችኋል በፋኖ ስም ፋኖ እንኳን ቢሆኑ ተማረኩ የተባሉት እንግዲህ ሁለት ሰው ቁጥር ይልኝ እንግዲህ አንድ ብለ በቃ ከዚህ ውጭ በሁለት ዓመት የትጥቅ ትግል ሂደት ውስጥ በታንክና በመካናይዝድ በተለያዩ አየር ጥቃት እየፈጸሙ ሀገሪቱ አላት የተባለውን ብሔራዊ ጦር አሰልፎ አንድም የፋኖ መሪ ማግኘት ያልቻለው ብልጽግና ሁለት ሰው በማግኘት ቀደም ስል ከሸዋ አካባቢ ባለው የውስጥ ገመድ ቁጠታና አሻጥር አንድ ሰው አግኝቷል፣ የፋኖ መሪ። ከዚህ በተረፈ ምንም አይነት ሳያገኙ በርካታ ኮሮኔሎችን የገበሩ በርካታ ማቶለቃዎችን የገበሩ በርካታ ወታደሮችን የገበሩበት ሂደት ይላል። እውነቱ ያለው እዚህ ላይ ነው ጎበዝ። ስለዚህ ለጥቃቅን መፈክሮች እጅ ማንሳት የለባችሁም ለማለት ያክል ነው። ሌላው የአማራ ክልል አድማ ብተና በብዛት ፋኖን መቀላቀል ጀምሯል። የአማራ ክልል ርዕሰ መስተዳደር የጥንቅ ቀና የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ብሎ የሚያኮማሹት የአማራ አድማ ብተናና ሚሊሻ ፋኖን በብዛት እየተቀላቀለ ይገኛል። በግንባር ውጊያ መግጠም ያልቻለው ያገዛዙ ሰራዊት እንግዲህ የአርሶ አደሮችን ቤት እያቃጠለ እንደሚገኝ ነው የተገለጸው። ለአብነት የፋኖ መሪ የሆነው የሳጂን አደማ አሊ ቤተሰብ መኖሪያ ቤትን ጨምሮ በደቡብ ወሎ ከላላ ወረዳ የስድስት አባወራ መኖሪያ ቤቶችን አቃጥሏል። ይሄ አዲስ ሊሆን አይገባም። ለህዝባችን ድምፅ ለመሆን ነው መረጃውን ያቀረብ ነው እንጂ ቤት ማቃጠል ብቻ አይደለም። ካልገደላችሁ እንዳትመጡ ተብሎ ሪፖርት ለማድረግ ብቻ ኳስ የሚጫወቱትን ህፃናት መንደር ላይ የሚገሉ ፍጡሮች ናቸው። አንዳንድ ጊዜ ለዚህ ነው ይሄ ገዳይ ቡድን ብሔራዊ ጦር ነው ወይ? አንዳንዶች እንዴት መከላከያ የለም ትላላችሁ? መከላከያ አለ። ትንሽ ጥርጣሬ ውስጥ እንድንገባ ከሚያደርገን ነገሮች ውስጥ መከላከያ እንደ ዜጎች ላይ ይተኩሳል የሚል ጥርጣሬ አድሮብን ነው። ቆም ብለን ስናስብ ወደ ኋላ፣ ወደ ቀኝ፣ ወደ ግራ አንገታችን ዞር ዞር ስናደርግ እውነት መከላከያ ነው ወይ አስብላል። ምን የሚሉት ነው? የአርሶ አደርን መኖሪያ ቤት እሳት ለኩሶ ማቃጠል ማለት እንግዲህ አስቡ የገጠመው ፋኖን ሳያገኝ ሲቀር መንገደኛን ገበሬ ማሳ ላይ ገበሬን መግደል እርሻ ላይ ገበሬን መግደል ጅራፍ የያዘውን ገበሬ ማሳ ላይ መግደል ምን የሚሉት ነው ፋኖን ገደልን ብሎ ሪፖርት ያደርጓል የሚያያቸው የሚመሰክርባቸው ካለ ከላይ ፈጣሪ አለ አንደበታቸው አእምሯቸው ልቦናቸው አይጸጸጣቸውም ወይ ያልታጠቀውን ገበሬ ሲገድሉ እንዲህ አይነት አድራጎት ነው በአማራ ክልል ውስጥ እየተደረገ የሚገኘው በዛሬ ዕለት እንግዲህ በኢትዮጵያ ደረጃ የተለያዩ ዩኒቨርሲቲዎች ስብሰባ ማድረጋቸውን ተከትሎ የተነሱ ጉዳዮች ይፋ የሆኑበት ሁኔታ መኖሩን ነው የሰማ ነው። የመልቀቂያ የማያልቅበት ብልጽግና እንግዲህ ብልጽግና ስኬት አግኝቼበታለሁ ያለው ለውጡን ለማደናቀፍ የነበረውን ተግዳዳሮችን ተሻግሬ ያለው ይላል። በወታደራዊና በፖለቲካዊ ስኬት አስመዝግቤ ያለው ነው የሚለው በተለይ በጣም የሚያሳዝነው ፖለቲካን ወይም ደግሞ ስኬት አስመዝግበናል የሚሉት የቱ ጋር እንደሆነ ባናውቅም እነሱ ግን በዚህ ስብሰባ ላይ ለነዚህ መምህራኖች፣ ለዩኒቨርሲቲ መምህራኖች ይህንን ተናግሯል። አርሶ አደሩን ቢዋሹ፣ እናቶችን ቢዋሹ፣ በተወሰነ መልኩ የተማረውን ኃይልም ለመዋሸት የሞከሩበት ሁኔታ ነው ያለው። የፖለቲካ ስኬት አስመዝግብ ያለው በኢኮኖሚም ራሲን ከመቻል አልፎ እስከ ኤክስፖርት ደርሻ አለው። እንግዲህ ይሄ የፈረደበት የኦሮሚያ አካባቢ ስንዴ ብልጽግና ዛሬም እንግዲህ እየፎከረበት ይገኛል። በኢንቨስትመንት በኮሊደር ልማት በቱሪዝም ዘርፍ በማይክሮ ኢኮኖሚ ማሻሻያ ለውጥ አድርጌ ያለው ይላል። በጣም ይገርማቸዋል። የአንድ ወረዳ ወይም ደግሞ የአንድ ከተማ ከንቲባ የሚሰራውን የኮሪደር ልማት ከተሞችን አዘዱ ከተሞቻችሁን ቤታችሁን ቀለም ቀቡ ብሎ ትዕዛዝ ሰጥቶ በትዕዛዙ መሰረት ማከናወን ሂደትን ማንገድ መስራትን የአንድ ሀገር መሪ ስራ አድርጎ የኮሪደር ልማትን በዚህ ስኬት ውስጥ አምጥቶ ለመምራኖቹ ማስተማሪያ ያደረጉበት ሁኔታ ለውጡ ራሱ አሁን ወደ እግር መትከል ደረጃ ደርሷል ይላል። እንግዲህ ውሸታሙ ብልጽግና በጣም ይገርማቸዋል። ይሄ በስብሰባ ላይ እንግዲህ የተነሱ ናቸው። ሌላው ቀርቶ በዲፕሎማሲ ከኤርትራ ጋር ለሀያ ዓመት የተዘጋውን ድንበር አስከፍቻለሁ ይላል። አሁን ከኤርትራ ጋር ያለው ዲፕሎማሲ እንዴት ነው? ጎበስ ከሱዳን ጋር ይላል። የእርስ በርስ ገለልተኛ ራሳቸውን ገለልተኛ አድርገው መሳሪያ እየተቀበሉ መሳሪያ እያቀበሉ ሁለቱ ሱዳኖች እርስ በርስ በሚያዋጉ በሚያፋጁበት ኢትዮጵያ በታማችበት ሂደት ገለልተኛ ነን ነው የሚሉ ሶማሌላንድ እና ከሶማሌ ጋር የነበረውን ዲፕሎማሲ ማየት ይቻላል። ከግብጽ ጋር ያለውን ዲፕሎማሲ ማየት ይቻላል። ግብጽ ዛሬ ጭንቅላታችን ጋር መጥታት ትራስ የሆነችበት ሁኔታ የብልጽግና የዲፕሎማሲ ጉድለት እንደሆነ ወደ ጎን ሸሽጎ የዲፕሎማሲንም ጠንካራነት ሲገልጹ ማንን ነው የሚያታልሉ? በጣም የሚያስቅ አጀንዳዎች ነው የቀረበ ነው ያሉት እንግዲህ እነዚህ የዩኒቨርሲቲ መምራኖች፣ አድማጮቻችን እንግዲህ በጣም የሚገርመው ደግሞ ከዚህ በተጨማሪ የመምራንን ባንክ ይቋቋማል ብሏቸዋል። የባንክ የመምራን ገንዘብ የሚባክነው ለቁጠባ እንዲሆን አንዳንድ መምራኖች፣ የትኛው ገንዘብ ተርፎን ነው የባከነው? የመምራንን ገንዘብ እንዳይባክን የመምራን ባንክ ይቋቋማል የሚሉን፣ ገንዘቡ የትኛው ከኛ ተርፎ የባከነ ገንዘባል? አንድ ነገር እኮ ሲተርፍ ያለ አግባብ ለምን ትጠቀማለ? ባንክ አስቀምጠ ተብለ ትመከራለህ ከሳምንት በኋላ ብድር የሚገቡት አስቀድሞ ዱቤ ከሱቅ እየወሰዱ አስቀድሞ ዱቤ ሕክምና እየታከሙ በትውውቅ ይህንንም የሚተባበሩ በመኖራቸውን ደሞዙ ሲመጣ ያንን እየከፈሉ ባዶ እጅ ቀርቶ ከሳምንት በኋላ ክሬዲት ውስጥ የሚገቡ አስተማሪዎች ብሩ ባክኖ ዲፖቲዝ ማድረግ አለባቸው የሚል የእናንተ ባንክ ይቋቋምላቸዋል በማለት የተማሩትን መሸንገል በዚህ ልክ ነው ማለት ነው። ሌላው የኢትዮጵያ ኦርቶዶክስ የአባቶች እንግዲህ የኦርቶዶክስ አባቶች የስልጣን ምደባ ይፋ የሆነበት ሁኔታ ነው ያለው። ይሄ ነገር ቀደም ሲል ኢትዮጵያ ውስጥ በሚነሱ በሃይማኖት ዙሪያ ጉዳዩን እያነሳን መረጃ ስንሰጣችሁ ነበር። ማን የት ቦታ ላይ ለማስቀመጥ ግርግሩ፣ ለምን እንዳስፈለገ፣ ለምን ሊሆን እንደቻለ፣ አገዛዙ በሃይማኖት በእምነት ተቋማት ውስጥ እጁን ለማስገባት የሚፈልግበት አካሄድ ምን እንደሆነ ለምን እንዳስፈለገ በተለይ ኦርቶዶክስ ሀገር ነች ብለን ብዙ ጊዜ ስናነሳ ነበር። ጠንካራና ኦርቶዶክስ እንደ ኦርቶዶክስነትም ሕዝብ ያቀፈች በርካታ ሕዝብ በስሯ ያሉ ተቋም እንደመሆኗ መጠን እነዚህ እነዚህ ቦታዎችን በራሳቸው ቁጥጥር ስር ለማድረግ ሙከራ ሲያደርጉ ነበር። ይሄ ሙከራ ጊዜና ወቅትን ጠብቆ ተሳክቶላቸዋል። ከዚህ በፊትም እንግዲህ ቤተክርስቲያን ላይ መፈንቅለ መንግስት በሲኖዶሱ ያደረጉ አባ ሳውሮስ የኢትዮጵያ ኦርቶዶክስ ዋና ስራ አስኪያጅ ሆነው ተሾሟል። ስልጣኑን ያገኙት እንግዲህ ህገወጥ ሲኖዶስን በማቋቋም አመጽ በመቀስቀስ የቤተክርስቲያንን ስራ ሳይሆን የፖለቲካ ስራን ሰርተው ነው። አሁን ትልቅ ስልጣን አግኝቷል። አባ ሳውሮስ እንግዲህ ይህንን ቦታ ቀድሞ ሲመኙ ነበር፣ ተሳክቶላቸዋል። እንደ አጠቃላይ ብልጽግና እየሄደበት ያለው ሀገሪቱን በራሱ ሰዎች መቆጣጠር ስራ ነበር እንግዲህ አሁን ከ95 ፐርሰንት የተሳካለት ይመስላል። ምንም ሳንወሻሽና ሳንደባበቅ ሙስሊሙን ሙሉ ለሙሉ ተቆጣጥረዋል። ይሄ የታወቀ ጉዳይ ነው። አንድ ሰው ፍንክች የሚል የለም። አሁን ከሙስሊሙ ውስጥ የብልጽግናን መፈክር የሚያሰማና የብልጽግናን ካባ ለብሶ የሚንቀሳቀሱት ነው እንጂ እንደ ሃይማኖት ተቋም ነፃና ገለልተኛ ሆኖ ለህዝብ ድምፅ የሚሆን የለም፣ ከሙስሊሙ ማህበረሰብ አሁን ኦርቶዶክስም ሙሉ ለሙሉ ወደዛ እየሄደ ይገኛል ማለት ነው። አድማጮቻችን፣ ተመልካቾቻችን አምስቷን ፐርሰንት ለዚህ ነው እንግዲህ እንትን ያል ነው። የተወሰኑ ነገሮች ብቻ ነው የቀሩ። ሁሉ ነገር አሳክቷል ወደ ራሳቸው አድርጓል ማለት ነው። ስለዚህ አሁን ብልጽግና በውስጥ ተጽዕኖ በውስጥ ተጽዕኖ በእምነት ተቋማት በጴንቴ ብትሉ በሙስሊም ብትሉ በኦርቶዶክስ ብትሉ ብሎክ ያደረገበት ሁኔታ ነው ያለው። በቃ መንገዶችን የዘጋበት ሁኔታ ነው ያለው። ሌላው ቀርቶ ህብረተሰቡ ማደንዘዣ መርፌ ተወቅቷል። በራሱ ጊዜ ከዘይት ጋር ይሰጣቸው ከሱካር ጋር ይሰጣቸው ከምን ጋር እንደቀመሰ ባናውቅም የእኛ ህዝብ ማደንዘዣ እንቅልፍ የሚያስተኛው ፊትለፊቱ ላይ ጥሩ የብልጽግና አካሄድ ብቻ እንዲታየው እንደ መስታወት ሆኗል። ማህበረሰቡ ማህበረሰቡ በኑሮ ውድነት ጎዳና ይወጣል ብለን ስንጠብቆ ነበር። ቀስቃሽ አላገኘም። ትንሽ የሆነች መንገድ ከተከፈተች ይሄ ህዝብ ሰተት ብሎ ጎዳና ላይ ይወጣል ብለን ስንጠብቆ የነበረው ማህበረሰብ እሱን ሲያገለግሉትና ሲያክሙትና ህይወቱን ሲያድኑ የራሳቸውን ህይወት አደጋ ላይ ጥሎ የህዝባችንን ህይወት ሲያድኑ የነበሩትን የኢትዮጵያ የሐኪሞች ማህበር ወይም ደግሞ ሐኪሞች እንዳጠቃላይ ከዳር እስከ ዳር በደረሰባቸው ችግር ድምፃቸውን እያሰሙ ባለበት ሁኔታ ይሄንን አጋጣሚ ተጠቅሞ ህዝቡ ጎዳና ወጥቶ ከነሱ ጎን ይቆማል ብለን ጠብቀን ነበር። ይሄ ህዝብ የእንቅልፍ ክኒኒ ተሰጥቶታል። በሱኳሪም ይሁን በዘይት ውስጥም ይሁን በምንም እንደሆነ አናውቅም። ይሄንን የወሰደበት ሁኔታ ነን። ይሄ የሐኪሞች ጉዳይ ማህበረሰቡን ነው የሚመለከተው። ጎበዝ ህብረተሰቡን ነው የሚመለከተው። የኢትዮጵያን ህዝብ ነው የሚመለከተው። ከዚህ በፊት ነግሬያቸዋለ አለኔ ወታደሩ በተለያየ ቦታዎች ላይ ቢቆስል የሚኒተሪ ሐኪሞች አሉ። አሁን እንደውም አልፎ ተርፎ ከሚኒቴሪ ሐኪሞች ነው በተውሶ ወደ ሲቪል ህክምና እንዲገቡ እየተደረገ ያለው። ተጎጂው ማን ነው? መንግስት አይደለም። ይሄ ልታውቁት ያስፈልጋል። የሚጎዳው የኢትዮጵያ ህዝብ። ይሄ ህዝብ ከሐኪሞች ጎን መቆም ያቃትበት ዋናው ትልቁ ነገር ምንድነው? የምታውቁት ነገር አለ። ካወቃችሁ ኮሜንት ላይ ጻፉልኝ። እኔ ብዤና ግር ያለኝ ነገር አንዱ ይሄ ከሐኪሞች ጎን እንቁም እያል ህዝቡ የተኛበት እውነት አሁን የህዝብ ተመችቶት ነው መንገድ ሲያገኝ፣ ህዝቡ በሐኪሞቹ እንኳን አሳቦ ጎዳና ላይ ወጥቶ የኑሮ ውድነት ሐኪሞችን ብቻ አይደለም እኛንም አሸማቆናል ማለት እንዴት ነው ያቃታቸው። እንግዲህ የኢትዮጵያ ጤና ባለሙያዎች የፌደራል ፖሊስ አርባ ሰባት ውከትና የስራ ማቆም አድማን ሲያስተባብሩ ይዣቸዋለሁ። ሀገራችን ችግርና ጦርነት ውስጥ እንድትገባ ከሚሰሩት ኃይሎች ጋር እየሰሩ ነው ብሏል። በመግለጫው የዳቦን ጥያቄ ወደ ፖለቲካ ጥያቄ ለመጥለፍ ሞክሯል። ፌዴራል ፖሊስ ይሄም ተቀባይነትና አግባብነት የለው፣ ተቀባይነትና አግባብነት የለው። ክሞቹ ያሌላቸውን ስም በመስጠት የዳቦን ጥያቄ ወደ ፖለቲካ ጥያቄና ወደ ጦርነት ቅስቀሳ ወይም ደግሞ የትጥቅ ትግል ከሚያደርጉት ጋር አቆራኝቶ መመደብ ማለት ተቀባይነት የለው፣ ተሰሚነትም የለው። ህዝቡ ይሄንን መቃወም አለበት። ሌላው አምነስቲ ኢንተርናሽናል የታሰሩ ሐኪሞች እንዲለቀቁ የኢትዮጵያ መንግስትም ለሐኪሞች ከሐኪሞች ጋር በአስቸኳይ እንዲነጋገር ሲል የገለጸበት ሁኔታ ነው ያለው። ሌላው በአማራ ክልል ባህር ዳር ዙሪያ አስራ ስድስት የአርማ ብጠና ፋኖን እንደተቀላቀሉ ተገልጿል። የአማራ ክልል የተለያዩ ቦታዎች ላይ ውጊያዎች ቀጥሏል። ከባድ ውጊያ እየተደረገባቸው ያሉ ቦታዎች መኖራቸውም ታውቋል። በተለይ ቆላ ወገራ በርካታ ጉዳት በአገዛዙ ወታደሮች ላይ ደርሷል። በጎንደር ዙሪያም በርካታ ጥቃት ተፈጽሟል። አስራ አምስት የአድማ ብተና መመታታቸው ነው የተገለጸው። ጭልጋ አካባቢም እገታ ተጧጥፏል። የመንግስት እጅ ያለበት ነው የሚባለው ይሄ እገታ። መራቢቴ ዛሬ አደገኛ የደፈጣ ጥቃት ተፈጽሟል። በፍኖ ተሰላም አቅራቢያም እንደዚሁ በነበሩ ጥቃቶች ደርሷል። ደብረ ኤልያስ ዛሬ ከተማ ውስጥ ውጊያ እንደነበር የተገለጸው ምዕራብ ወሎ የሚሊሻ አዛዥ በነበረው እንግዲህ በነበረው ውጊያ ተሸኝቷል፣ የሚሊሻ አዛዡ በርካታ ሚሊሾችም መሞታቸው ተሰምቷል። ሌላው አነጋጋሪ የሆነ ጉዳይ እንግዲህ በጣም የሚያስቅም የሚያነጋግርም አሜሪካ የብልጽግና መንግስት የራሱን ሕዝብ በድሮን እየገደላቸው ነው ስትል ገልጻለች። በማህበራዊ ትስስር ገጻቸው ላይ ከለጠፉ በኋላ ከሰባት ሰዓት ቆይታ በኋላ የኢትዮጵያ አሜሪካ አምባሳደር ኤርሚን ማሲንጋ ልጥፉን ያነሳበት ሁኔታ ነው ያለው። የሚለጥፉትን የጻፉትን ነገር ኤዲት የማድረግ ነገሮች ታይቷል። ቢቢሲን ጨምሮ ሌሎች ሚዲያዎችም ዘግቦታል ይህንን ጉዳይ። አምባሳደሩ ጥሩና ትክክለኛ አገላለጽ ነበር የገለጹት። ከዚህ በተጨማሪ የኦሮሞ ነፃ አውጪ ግንባር እና ፋኖንን በሚመለከት ጥሪ አቅርቦ ነበር ጥሪ አቅርቦ ነበር በኋላ ላይ አሻሽለው የኦሮሞ ነጻነት ነፃ አውጪ ግንባር ቀጥታ ወደ ድርድር እንዲገባ የጠየቁበት ሁኔታና ፋኖን አሳስበናል የምል አይነት ወደ ድርድር እንዲመጡ ካለ የማሻሻያ ነገር አድርጎ አሳስበናል የምል አይነት ነገር የመጣበት ሁኔታን ያለ ያም ሆነ ይህ ፋናውን እያደረገ ያለው የትጥቅ ትግል ተጠናክሮ ወደፊት የሚወጣ ከሆነ ምናልባት የእድሜና የወር መቁጠር ካልሆነ በስተቀር ከፍተኛ ተጽዕኖ በመፍጠር እየተንቀሳቀሰ ያለው ፋኖ ነው እንጂ የኦሮሞ ነፃ አውጪ ግንባር አይደለም በአሁኑ ሰዓት። ስለዚህ በኢትዮጵያ ውስጥ እንግዲህ በሰላማዊ ንግግር እና በጠረጴዛ ዙሪያ ብቻ ሳይሆን ጠንከር ያለ የትጥቅ ትግል እንደሚያስፈልግ ምልክቶች ናቸው ማለት ነው። ምልክቶች ናቸው። አሁን ፋኖ እየሄደበት ያለው አካሄድ ከተሞች ላይ ሰርጎ በመግባት እርምጃዎችን መውሰድ እና በክልሉ ላይ ጥሩምባ ሲነፉ ያሉትን እና ስልጠናዎች እንዲከናወኑ እግር እየተካል ነው ብሎ ባንዲራ የሚተክሉትን የብልጽግና አመራሮች ላይ የሚወስዷቸው እርምጃዎች በዚሁ አይነት መልክ የሚቀጥል ከሆነ እልባት ያገኛል ተብሎ እየተጠበቀ ይገኛል። ዋናዎችም አሁን ይሄንን ነው እየሰሩ የሚገኙ ማለት ነው። ከዚህ በፊት በዚህ ጉዳይ ላይ ብዙ ሀሳቦችን አንስቻለሁ። እኔ እንደግለሰብ የኢትዮጵያ መከላከያ ሰራዊት ወይም በኢትዮጵያ መከላከያ ሰራዊት ስም በየማሰልጠኛው ሰልጥኖ የሚመጣውን ቶክሰን እንገላለን እንኳን ቢሉ ተሰልፎ እንኳን ፋኖ ወይ እነዚህን ሁሉ ቶክሰን እንገላለን እንኳን ቢሉ ጥይት ነው የሚያልቅበት። ፋኖ ዛሬ የድሃው ልጅ በየማሰልጠኛው ገብቷል። በየማሰልጠኛው ገብቶ ኢትዮጵያ ውስጥ ያሉ ማሰልጠኛ ጣቢያዎች ሙሉ ለሙሉ ፉል ናቸው፣ በአሁኑ ሰዓት ሙሉ ናቸው። አስገብቷል በግዳጅ ማጅራቱን እየያዘም፣ በፍላጎትም በገንዘብም ሚሊሻ እየመነተፈ አስገብቷል። ሰራዊት በበቂ ሁኔታ እየገባ ነው ያለው። በጣም ይገርማቸው ምን አላኳቸው? አማራ ክልል ላይ መጥቶ የሚሞት ሰራዊት ይጠፋል ብላችሁ እንዳታስቡት። ዋናው አንዱ ትልቁ ነገር አማራጭ ምንድን ነው? አሁን ወደ ከተሞች ሰርጎ በመግባት አመራሮች ላይ የጀመራችሁት አካሄድ በጣም ድንቅና የሚደገፍ የተለያዩ ቦታዎች ላይ፣ አንዳንድ ቦታዎች ላይ ካምፕ ላይ ነው እያደሩ የሚገኙ፣ አንዳንድ ቦታዎች ላይ መኖራ ቤታቸው ላይ ነው እየኖሩ የሚገኙ። ስለዚህ ሽመልስ አብዲሳ ከዚህ በፊት የተናገሩ ንግግሮችን ካንስል ለማድረግ ይሄን ስራ መስራት አለባችሁ። ጦርነቱ ይጠናቀቅ ነበር። ጦርነቱ ያልተጠናቀቀበት ዋናው ትልቁ ምክንያት የአማራ ብልጽግናዎች ቦታ አልለቀቁ፣ እዛው ላይ ነው እያበራታታን ሳፖርት እያደረግናቸው የምንገኘው ነው ያለው እውነቱ። አረጋ ከበደ በክልሉ ውስጥ እስካለ ጊዜ ድረስ ፋኖ ወደፊት መውጣት አይችልም። ስለዚህ አረጋ ከበደን ከክልሉ ላይ ማስወገድ የምትችልበትን መንገድ እኔ አልነግርህም፣ ምክንያቱም እኔ ያለው ጥሩ ቦታ ነው። አንተ ያለው አረጋ ከበደ እግር ስር ነው ያለው። ስለዚህ ይሄንን ነው መስራት ያለባችሁ። በአረጋ ከበደ ዙራ ማን ነው ያለው? አንተው ታውቃለህ። ይሄን ስራ መስራት አለባችሁ። ሌላ ቦታ ጥይት አትጨርሱም፣ ጥይት አትጨርሱም። ይሄንን ነው የምንናገረው። አድማጮቻችን፣ ተመልካቾቻችን ለነበረን ጊዜ እጅግ በጣም አድርጌ አመሰግናችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አድማጮች፣ ተመልካቾች እንግዲህ የቀጥታ ስርጭት ሰሞኑን እንገናኛለን። ብዙዎቻችሁ በውስጡ መስመርም አናገራችሁኛል። እንግዲህ አንዳንድ ነገሮችን አመቻችተን ብቅ እንላለን። መልካም ጊዜ እንደሆንላችሁ ይመኛለሁ።